ወደ አሜሪካን ሀገር በቪዛ ለመምጣት ኢንተርቪው መግባት ሲኖርቦ እና ኮንስላር ኦፊስ ወይም ደግሞ የዩኤስ ኤምባሲ ለኢንተርቪው ሲገቡ የሚጠየቁት ጥያቄ ምንድን ነው? ምን ይሆናል? እርሶስ እንዴት ነው መዘጋጀት ያለቦት? የሚለውን በዚህ ፖድካስት እናቀርብላቸዋለን። ወደ አሜሪካን ሀገር በቪዛ ለመምጣት ሊጠየቁ የሚችሉ ጥያቄ ምንድን ነው የሚለውን እናያለን። ሰላም ክብካብ ነኝ፣ በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ ዛሬ ስፔሲፊክሊ የምናየው የጋብቻ ቪዛን በተመለከተ ሲሆን አንድ ሰው የአሜሪካን ሀገር ዜግነት ያለውን ወይንም ደግሞ ግሪን ካርድ ያለውን ሰው ካገባ በኋላ ቪዛው ካንስላር ፕሮሰሲንግ ሰክሽን እንግዲህ ፕሮሰስ ለመደረግ ኢንተርቪው ይፈልጋል። ይህም የአሜሪካ ኤምበሲ ባሉበት ሀገር ማለት ነው። ሊጠየቁ የሚችሏቸው ጥያቄዎች ምን ምን ናቸው፣ ምን ምን ይመስላሉ የሚለውን እናያለን። ይህ ክብካብ ፓድካስት ነው። አብራችሁን ስለምትቆዩ እናመሰግናለን። ተመልሶ ይመጣል። እንግዲህ በመጀመሪያ ልትጠየቁ የምትችሉት ያላችሁ የሪሌሽንሽፕ ሂስትሪ ምን ይመስላል፣ ግንኙነታችሁ ማለት ነው። እና የግል ፐርሰናል ዲቴሎችንም ልትጠየቁ ትችላላችሁ። ለምሳሌ ከጋብቻ ጋር ወጋ፣ የት ነው የተገናኙት? መቼ ነው የተገናኛችሁት? እንዴት ነው የተገናኛችሁት? የት ተጋባችሁ? ጋብቻችሁ ምን ይመስል ነበር? ትልቅ ነበር? ትንሽ ነበር? ምን ያህል ሰው ተገኝቷል? የመሳሰሉት አይነት ጥያቄ ልትጠየቁ ትችላላችሁ ማለት ነው። ትልቅ ነበር ትንሽ ነበር ስል ሰርጉ ወይም ደግሞ ወዲንጉ ትልቅ ነው ትንሽ ነው የሚለውን ልትጠየቁ ትችላላችሁ። ከጋብቻው በፊት ምን ያህል ጊዜ በጓደኝነት ቆይታችኋል? ያ ጓደኝነት ወደ ፍቅር ግንኙነት የተቀየረው መቼ ነው የሚለውንም እንግዲህ አብራችሁ ልትጠየቁ ትችላላችሁ ማለት ነው። ባለቤቶ ወይም ደግሞ ባለቤትሽ ለኑሮ ምንድን ነው የሚሰራው? እንዲሁም የባለቤቶ ወይም ደግሞ የባለቤት የባለቤቶ ሆቢ ምንድን ነው? እንደ ሲምፕል ጥያቄዎች ሆቢያቸው ምንድን ነው፣ ምን እንደሚወዱት የመሳሰሉት ጥያቄ ልትጠይቁ ትችላላችሁ። እንግዲህ ዋናው እንደዚህ አይነት ጥያቄ የምትጠየቁበት ዋናው ምክንያት ከጋብቻ አጋሮ ጋር የጋብቻ ስፓውዛል ፔቲሽን ጥያቄዎች መሰረት የሚያደርጉት ጋብቻው ትክክለኛ ቦነፋይድ የምንለው ጋብቻ ነው አይደለም፣ የሚለውን ለማመላከት ስለሆነ ጥያቄው በሙሉ እርስ በርስ በተገቢው መንገድ አንድ ሁለት ተጋቢዎች ወይም ደግሞ ሁለት የትዳር አጋሮች እርስ በርሳቸው የሚተዋወቁትን ያህል እናንተስ ትተዋወቃላችሁ አትተዋወቁም፣ የሚለውን ለመወሰን እንዲረዳ ነው ማለት ነው። እንዲሁም ደግሞ ከዚህ በፊት የጋብቻ አጋሮ ወይም እርስዎ ትዳር ነበራችሁ አልነበራችሁ የሚለውን ልትጠየቁ ትችላላችሁ። ከዛ በተጨማሪ ልጅ አላችሁ የላችሁ የሚለውን ትጠየቃላችሁ ማለት ነው። ምናልባት እንግዲህ ከዚህ በፊት ፍቺ ያለ ከሆነ ያንን ፍቺ ወይም ደግሞ ዲቮርስ ዲክሪ የሚባለውን ማለት ነው፣ ወይም ደግሞ የፍርድ ቤት የፍቺ ውሳኔ እንድታሳዩ ይጠበቅባቸዋል። ስለዚህ ያንንም ሬዲ ሆናችሁ መሄድ አለባችሁ ማለት ነው። ሌላ ልትጠየቁ የምትችሉት ታይም ላይን ነው። ምን ያህል ነው ግንኙነታችሁ እርዝመቱ ምን ያህል ነው የሚለውን ትጠየቃላችሁ። መቼ ነው በአካል የተገናኛችሁት፣ አንዱ ለአንዱ እንግዲህ ቀለበት የታሰረው መቼ ነው፣ በአካል ምን ያህል ጊዜ ተገናኝታችሁ ታውቃላችሁ። ለምሳሌ አመልካች አሜሪካ ከሆኑና የተመለከተላቸው ሰው ደግሞ ያሉት ሌላ ሀገር ከሆነ በአካል ምን ያህል ጊዜ ተገናኝታቸዋል? እንዴት ነው አሜሪካን አገር አመልካች እያለና ከዛ ደግሞ የተመለከተለት ሰው ባለበት ሀገር ሆኖ እንዴት ነው ኮሚኒኬት የምታደርጉት? በምን መንገድ ኮሚኒኬት ታደርጋላችሁ? ንግግራችሁ ምን ይመስላል የሚለውንም ደግሞ ትጠየቃላችሁ ማለት ነው። ይሄ ማለት እንግዲህ በስልክ ነው በዋትሳፕ ነው በቴሌግራም ነው ቪዲዮ ኮል ነው የምታደርጉት ወይም ምንድን ነው የሚለውን ትጠይቃላችሁ። ይህንንም እንግዲህ ማዘጋጀት ይጠበቅባቸዋል ማለት ነው። አሁን አንድ ላይ ሲሆን ለምሳሌ ማመልከቻ የተመለከተው አሜሪካን ሀገር ከሆነና ኢንተርቪው የተጠራችሁት ሁለታችሁም አንድ ላይ ከሆነ የጥያቄው ይዘት በተወሰነ መልኩ ሊለይ ይችላል። ምክንያቱም አብራችሁ እየኖራችሁ ስለሆነ ማለት ነው። ከዛ በተጨማሪ ደግሞ የምትጠየቁት ሁለታችሁም ነው፣ አመልካችም የተመለከተለትም ሰው እዚህ አመልካች አሜሪካን ሀገር ኖሮ ለምሳሌ የተመለከተለት ሰው ያለው ኢትዮጵያ ቢሆን ግን ጥያቄውን መሰረት የሚያደርገው የተመለከተለትን ሰው ወይንም ቤኔፊሽሪ የምንለውን ይሆናል ማለት ነው። ስለዚህ የጥያቄዎቹ ይዘት በተወሰነ መልኩ ስለሚለያዩ እዛም ላይ ዝግጅት ማድረግ ያስፈልጋል ማለት ነው። ሊቪንግ አሬንጅመንታችሁ ምን እንደሚመስል አብራችሁ ኖራችሁ ታውቃላችሁ ወይ? አሁን ለምሳሌ እዚህ ሀገር አሜሪካን ሀገር ከሆናችሁ አብራችሁ ነው ወይ የምትኖሩ? ተክሰራ የሚል ጥያቄም ትጠይቃላችሁ ማለት ነው። የትዳር አጋራችሁን የትዳር አጋራችሁን የቤት አድራሻ እንዲሁም ደግሞ ስልክ ልትጠየቁ ትችላላችሁ። ዛሬ ስፔሲፊክሊ አድሬስ እያደረግኩ ያለሁት ለምሳሌ አመልካች አሜሪካን ሀገር ቢሆኑና የተመለከተልዎ ደግሞ ሌላ ሀገር ቢሆኑ የሚለውን ነው ይዤ የቀረብኩት። ግን እንዳልኩት የጥያቄዎቹ ይዘት ተመሳሳይ ናቸው። ዋና ፕሩቭ ለማድረግ የሚፈልጉት ትተዋወቃላችሁ አትተዋወቁም? ትዳሩ ቦናፋይድ ወይም ተገቢ ትክክለኛ ትዳር ነው አይደለም? ወይስ ለኢሚግሬሽን ጥቅማጥቅም ተብሎ የተገባበት ነው የሚለውን እንግዲህ አይደንፋይ ለማድረግ ነው። እነዚህ ጥያቄዎች የምትጠየቁት ማለት ነው። ገን ለምሳሌ አሁን አንድ ያጋጠመን ኬዝ ነበረ በቅርብና የተመለከተላት አይ ቲንክ ያመለከተችው ሚስት እዚህ አሜሪካ ነገር ነው ያለችው ባል ኢትዮጵያ ነው ያለው እሷ እዚህ ንብረት ገዛለች ቤት ነው የገዛችው የገዛችው ከሌላ ሰው ጋር ነው ስለዚህ እንደ አጋጣሚ መረጃ ከየት ዩኤስሲይስ እንዳገኙት አናውቅም ግን ይሄ ፖቴንሻል ደንበኛ ሲደውሉልን የጠየቁን ጥያቄ ምንድን ነው ቤት እንዳላት ታውቅ ነበረ ወይ? ከሌላ ሰው ጋር ቤት ገዝታለች፣ ይህን ታውቃለህ አታውቅም? የምትኖረውም ከሌላ ሰው ጋር ነው ተብሎ ባል ኢትዮጵያ ይጠየቃል ማለት ነው። አይ ይህንን አላውቅም የሚል መልስ ሲሰጥ ዲናይን የተደረገው ፣ ምክንያቱም ይህንን የሚያክል ትልቅ መረጃ ያው ባል ያውቃል ተብሎ ይገመታል። ቤት የገዛች ከሆነ ሱብቻ ሳይሆን ከሌላ ሰው ጋር ከሆነ የምትኖረው የተሰራ ይታወቃል ተብሎ ይገመታል። እና እንደዚህ አይነት አሳቻ ጥያቄዎች ልትጠየቁ ስለምትችሉ ኦፊሰሩ አይደርስበትም ተብሎ የማታውቁት ነገር ካለ መጨረሻ ላይ በጣም ችግር ላይ ስለሚጥል ሁሉንም ነገር እርስ በርስ ሁለት እንግዲህ ተጋቢ አጋሮች መነጋገር አለባቸው፣ ከኢንተርቪው በፊት ማለት ነው። ምክንያቱም አንዳንድ ሰው ይሄ ያለኝ ይሄ ነው ብሎ ላያሳውቅ ችል ይሆናል። ምክንያቱም እኛ እርግጠኛ አይደለንም ለምን ያ ሀፕ እንዳረገ ግን ኦፊሰሩ በማንኛውም ሁኔታ ትዳሩ ትክክለኛ ትዳር ነው ብሎ ያላመነበት ከሆነ ማመልከቻውን ዲናይ እንዲያደረግ ወይም ደግሞ ተቀባይነት እንዳይኖረው ማድረግ ስለሚችል እዛ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ ከዚህ ጋር በተጨማረ ፎቶ ከዚህ ጋር በተጨማሪ ፎቶ ልትጠየቁ ትችላላችሁ። ያ ማለት እንግዲህ በጋራ ፎቶ አላችሁ የላችሁ፣ ከጋብቻው በፊት፣ ጋብቻው ላይ ሰርጉ፣ ከዛ ደግሞ ከሰርጉ በኋላ ፎቶ ያላችሁ ከሆነ ያን እንድታሳዩ ትጠየቃላችሁ ማለት ነው አንድ ጊዜ ደግሞ ያጋጠመን ምንድን ነው እንግዲህ ደንበኛችን ሁለቱ ደንበኞቻችን እዚ አሜሪካ ነገር ነው ያሉት ሪሰንት ጋብቻ ነበር የደንበኛችን ባለቤት አርፋለችና ግን ካረፈች በኋላ እንግዲህ ከተወሰኑ ዓመታት በኋላ እየተፈጸመ ትዳር ነው ኢንተርቪው ላይ ፎቶ ይዛቸዋለሁ ሲባሉ አያልያዝንም አሉ ስልክ ላይ ፎቶ አሳዩን ብላ ጠየቀች። በአጋጣሚ እዛ ነበርኩኝ አብሬያቸው። ፎቶ የለንም ነው የሚል መልስ ነው አመልካች የሰጠው ማለት ነው። እና ይህ አሁን ለኦፊሰሩ ትንሽ ግር የሚል ነገር ነው። ስልክ ላይ ምንም ፎቶ የለም ሲባል አይ ምንም ፎቶ የለንም የሚል መልስ ነው የሰጡት። ቤት ሊኖረን ይችላል ብለው አሉ። ግን አጋጣሚ ሆኖ ያው ተጨማሪ መረጃ ሪኩስት ፎር አዲሽናል ኢንፎርሜሽን ተብሎ ተጨማሪ መረጃ ፎቶዎችን የመሳሰሉት እንዲያስገቡ ተጠየቁ። እንግዲህ ፎቶ ተነስተው አስገቡና ማመልከቻው እንደ ድል ሆኖ እጸደቀላቸው። ግን እንደዚህ አይነት ሁኔታዎች ማመልከቻው እንዳይጸድቅ ሊያደርጉ ስለሚችሉ እንግዲህ ጥንቃቄ ይጠይቃል ለማለት ነው። አሜሪካን ሀገር ላላችሁ አመልካቾች የፋይናንስ ሁኔታችሁ ምን ይመስላል የሚለው ልትጠየቁ ትችላላችሁ። ይሄ ማለት ኮሚንግል አድርጋችኋል ወይ ንብረታቸው አንድ ነው ወይ የእሷም የእሱም ንብረት በጋራ ሆኖ አላልሆነም የጋራ የሆነ ለምሳሌ የባንክ አካውንት በጋራ አላችሁ እንደገና ደግሞ ዩቲሊቲ ቢል የመሳሰሉት በጋራ አላችሁ የላችሁም የሚለውንም ልትጠየቁ ትችላላችሁ ሌላው ከዚህ በተጨማሪ እንግዲህ ጆይንት ባንክ አካውንት አላችሁ የላችሁም ከሚል በተጨማሪ ለምሳሌ ሊዝ ኢንሹራንስ ንብረት የጋራ አላችሁ የላችሁም የሚለውን እሱንም ትጠየቃላችሁ። እንዲሁም ደግሞ የጋብቻ አጋራችሁ ከዚህ በፊት ለሌላ ሰው ለቪዛ ፋይል አድርጎ ያውቃል አያውቅም የሚለውም፣ ይሄም ደግሞ ጥያቄ ሆኖ ሊቀርብ ይችላል ማለት ነው። አገን እዚህ ሀገር ያላችሁ ሰዎች ናቸው ይሄም የሚመለከታችሁ። ለምሳሌ ሊዝ የቤት ኪራይ ማለት ነው፣ በጋራ ኢንሹራንስ፣ ንብረት የጋራ መኖር የመሳሰሉት ጥያቄዎች የሚመለከተው ምናልባት ተጋቢ በጋብቻ ውስጥ ያሉት የጋብቻ አጋሮች ያሉት አሜሪካን ሀገር ከሆነ ነው። ይህም ደግሞ ጋብቻው በትክክል እየሄደ እንደሆነ ለማየት ነው። እንግዲህ ትክክለኛ ነው አይደለም። ምክንያቱም እንግዲህ እንደዚህ አይነት ጥያቄዎች ብዙ ጊዜ የሚነሱት በጣም ኢሚግሬሽን ብዙ ፍራዶች ስለሚደረጉበት ወይም ደግሞ ለኢሚግሬሽን ለወረቀት ተብሎ በብር የመሳሰሉት ለቪዛ ፕሮሰስ ስለሚደረግ፣ ይሄ ደግሞ እንግዲህ የአሜሪካን ኢሚግሬሽን ቢሮ ይሄንን ስለሚያውቅ ይሄንን ለማጣራት ነው ማለት ነው። እንግዲህ ከዚህ ጋር በተጨማሪ ከዚህ በፊት አሁን ካንስለር ፕሮሰሲንግ ሲሆን፣ ይሄ ማለት ደግሞ አመልካች እዚህ ሆነው የተመለከተላቸው ሰው ደግሞ ኢትዮጵያ የሆኑ ከሆነ ይኖ ገንዘብ ልከው የሚያውቁ ከሆነ ለትዳር አጋሮ፣ ከዛ በተጨማሪ ደግሞ ደብዳቤ ተጻጽፈው ከሆነ ቴክስት ተደራርገው የሚያውቁ ከሆነ ጊፍት ተቀይሮ የሚያውቁ ከሆነ ጊፍቱን የሚገዙበት ሪሲት ካለዎት እነዚህን ማሳየት ደግሞ ይጠቅማል ማለት ነው። ምናልባት አንዳንድ እንደ ሬድ ፍላግ ለምሳሌ፣ ትልቅ የእድሜ ክፍተት ካለ በአመልካችና በተመለከተለት ሰው ወይም በተመለከተለት ሰውና በአመልካች መካከል ትልቅ የእድሜ ክፍተት ካለ፣ አንድ አይነት ቋንቋ የማትናገሩ ከሆነ፣ ኦንላይን ተገናኝታችሁ ነገር ግን ሶሊድ የሆነ ነገር ማየት የማትችሉ ከሆነና የግንኙነታችሁ ጊዜ ደግሞ ገደብ በጣም አጭር ከሆነ ይህ እንግዲህ ምናልባት ጥያቄ ውስጥ ሊገባ ስለሚችል እዚህ እዚህ ላይ ዝግጅት ያስፈልጋል ማለት ነው። እንግዲህ ዛሬ እየተነጋገርን የነበረው አንድ ሰው ወደ አሜሪካን ሀገር በጋብቻ ለመምጣት ኢንተርቪው ስቴጅ ላይ ሲደርስ ምንድን ነው ለቃለ መጠየቁ መዘጋጀት ያለበት የሚለውን ነው። እንግዲህ ብዙዎች ለምሳሌ በፊያንሴ ፔቲሽን ስንል በዝርዝር ሁሉንም እናያለን። ግን ለምሳሌ በፊያንሴ ፔቲሽን አንድ ሰው በጮኝነት ወደ አሜሪካ ነገር ሲመጣ ጥያቄዎቹ ይዘቱ ተመሳሳይ ነው። ግንኙነቱ ለጅትመት ነው አይደለም ነው፣ ትክክለኛ እውነተኛ ግንኙነት ነው አይደለም ነው። ወደ ጋብቻም ስንመጣ ጋብቻው ትክክለኛ ለጋብቻ ፐርፐስ ተብሎ የተገባበት ነው ወይስ ለወረቀት ነው የሚለውን ስለሆነ እንግዲህ እዛ ላይ በጣም አቴንሽን መስጠት ያስፈልጋል ማለት ነው። አንዳንድ ጊዜ ግር የሚል ያላሰባችሁ ጥያቄ ኦፊሰሩ እርግጠኛ ካልሆነ፣ ለምሳሌ ይ እንበልና ሁለቱ እዚ አሜሪካን ሀገር ቢሆኑና አብረው ለኢንተርቪው ቢሄዱ የመኝታ ቤታችሁ ከለር ምንድን ነው የሚል ጥያቄ፣ ለምሳሌ የግርግዳው ቀለም ምንድን ነው የሚል ጥያቄ ሊጠየቅ ይችላል። አሁን ይሄ ግር ይላል። ስንት ክፍል ቤት ነው የምትኖሩት አብረው ለማይኖር ሰው ግር ሊል ይችላል። ና እንደዚህ አይነት ጥያቄ ይነሳል። ስለዚህ አብራችሁ የኖራችሁ ትክክለኛ ጋብቻ ነው የሚለውን ነገር አስረግጣችሁ ማሳየት መቻል አለባችሁ። ከዚህ በተጨማሪ ስትናገሩ አንደኛ እውነቱን ተናገሩ። ሁለተኛ ክሊር የሆነ መልስ ሰጡ። ሶስተኛ ደግሞ ቢ ከንሲስተንት የምትናገሩት መልስ ከአንዱ ከአንዱ እሚደጋገፍ መሆን አለበት፣ እና ከንሲስተንት የሆነ መልስ መስጠት አለባችሁ ማለት ነው። ወጥ የሆነ መልስ መስጠት መቻል አለባችሁ ማለት ነው። ይሄ እንግዲህ እዚህ ሀገር ላላችሁ አሜሪካን ሀገር ላላችሁ አመልካቾችም ኢትዮጵያም ላላቸው አመልካቾች ለሁለታችሁ ለሁለቱ የሚሆን ነው ማለት ነው። ስለዚህ በዚህ መልኩ መዘጋጀት ያስፈልጋል ማለት ነው። እንደገና ደግሞ መልሳችሁን ስትመልሱ አጠር ያለ ፕሪሳይዝ የሆነ እና አጠር ያለ ቢሆን በጣም ጥሩ ነው ማለት ነው። ላልተጠየቃችሁ ጥያቄ መልስ አትስጡ። አንድ ሰው ጥያቄ ሲጠየቅ ያንን የተጠየቀውን ጥያቄ ነው መመለስ ያለበት። ለምሳሌ የተጋባችሁት መቼ ነው ከተባለ፣ የተጋባ ነው በዚህ ቀን በዚህ ዓመተ ምሕረት ነው ነው መልሱ። መጀመሪያ የተዋወቅ ነው በዚህ። አንዳንድ ሰው እንደዛ አይነት ሰው ደንበኛ ስለሚያጋጥመን ነው እና የተገናኘ ነው በዚህ ነው ከዛ እንደዚህ ከሌ መሀል ላይ ገብቶ ኤክስትራ ታሪክ፣ መልሱ ታሪክ መሆን የለበትም መልሱ ነጥብ። ለተጠየቃችሁት ጥያቄ ነጥቡን እንግዲህ ነጥብ ያለው መልስ መመለስ ማለት ነው። የተጠየቃችሁትን መመለስ፣ ሌላ ነገር ውስጥ አትግቡ። ሰነድም በምትጠየቁት መሰረት እንግዲህ እነዛን ሰነዶች ደጋፊ ዶኪመንቶች ማቅረብ ትችላላችሁ። ምናልባት ጋብቻችሁ ጥያቄ ውስጥ የሚወድ ከመሰላችሁ አፍዴቪት ማስገባት፣ ይህም ደግሞ ምስክርነት ወረቀት። ለምሳሌ ኤና ቢ በዚህ ቀን እንደተጋቡ ሰርግ እንዳደረጉ፣ እኔ ቤተሰብ ስለሆንኩኝ ይሄት ስለሆንኩኝ ነበርኩኝ ከል ይባላለሁ ብሎ በምስክር ወረቀት ደግሞ ሁለት ምስክሮች መደገፍ በጣም ጥሩ ነው። አስፈላጊ ከሆነ ፐቲሽነር ወይም አመልካችም የዛ አይነት አፌዴቪት ወይም ቴስቲሞኒ ሊሰጡ ይችላሉ ማለት ነው። በዚህ መሰረት ማመልከቻችሁን መደገፍ ትችላላችሁ። እንግዲህ አብራችሁን ስለቆያችሁ በጣም አድርጌ ያመሰግናለሁ። በሚቀጥለው ፕሮግራም በተለየ የህግ ክፍል ደግሞ ይዤ ተመልሼ እቀርባለሁ ማለት ነው። ምናልባት ፕሮግራማችን ያግዛል፣ ይጠቅማል ብላችሁ የምታስቡ ከሆነ ይህንን ፕሮግራም ሼር፣ ላይክ፣ ሰብስክራይብ በማድረግ የእኛ የክብካ ፓድካስት ቤተሰብ የሆኑ ለጓደኞቻችሁ ማጋሩ አብራችሁን ስለቆያችሁ እናመሰግናለን። ሰላም።